ገብረ መንፈስ ቅዱስ የእምነት አባት አናብርስ አናብርት የታዘዙለት ከኔሳ ተነሶ ኢትዮጵያ ደረሰ። በስመ አብ ወወልዱ መንፈስ ቅዱስ አህዱ አምላክ አሜን። አሁን የምንገኝበት ታላቁ የምድረ ከብድ የሆነ ገብረ መንፈስ ቅዱስ አንድነት ገዳም ላይ ነው የምንገኘው። ስሜ አባ ኃይለ ሚካኤል ገብረ ኢየሱስ እንባላለሁ። በገዳሙ ውስጥ የተሰጠ የስራ ዘርፍ በጻፊነት ነው የማገለገለው። ይህ ገዳም ታላቅ ገዳም ነው። በየዓመቱ እንግዲህ ምእመናን ህዝበ ክርስቲያን ሁላችሁ እንደምታውቁት በየዓመቱ ጥቅምት አምስትና መጋቢት አምስት ምእመናን ከተለያየ አቅጣጫና ከተለያየ ቦታ መጠው በታላቅ በደመቀ ሁኔታ በዓሉ የሚከበርበት ሰዓት ነው እለት ነው። በዚህ ሰዓት ከሰላም ጋር ተያይዞ እንግዲህ ብዙ ነገሮች በየአካባቢው ይሰማሉ። ይህን ይዞ ይህን ተጨምሮ ምእመናን እየተሰሰሙ በአንዳንድ ውጅብር፣ በአንዳንድ ሁከት በገዳሙ ላይ በዓሉን ለማክበር በዓሉን መጣችሁ ከተለያየ ቦታ መጣችሁ በዓሉን ለማክበር እንቅፋት እንዳይሆንባችሁ የመንገድ ትራንስፖርት ጋር ተያይዞ መንገዱ በጥሩ ሁኔታ ተሰርቷል። የጸጥታ ዘርፍም፣ ጥበቃም፣ ሚሊሻም፣ ፖሊስም መከላከያ ሰራዊትን በቦታ ላይ ተገኝቶ በዓሉ በጥሩ ሁኔታ እንደሚከበር ቅድመ ዝግጅት አድርገናል። ስለዚህ ምእመናን ይህን መልእክት የምትሰሙ ይህን ድምፅ የሚደርሳችሁ ምእመናን፣ አጠቃላይ በውስጥም በውጭም በቅርብም በርቁም ያላችሁ ምእመናን በዕለቱ ዋዜማው እና በዕለቱ ተገኝታችሁ በዓሉን በደመቀ ሁኔታ እንድታከብሩ ስንል የገዳሙ አባቶች እኔን ወክለው እንድናገድ አድርገዋል። ስለዚህ ይህን መልእክት ተግባራዊ ያደርጋችሁ መጣችሁ ባሉን በደመቀውን እንድታከብሩ እና የልቦናቸውን መሻት ፈጽማችሁ ከቃል በረከት እንድትቀበሉ እንድታሳ እንድትሳተፉ ስንል የአባቶች የገዳሙ መልእክት ነው፣ መላው ነው ኦርቶዶክስ እምነት ተከታዮች እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል አደረሳችሁ። አደረሰ ነው ምለው አዳነ መለሰ ባላለው የሶዶ ወረዳ ባህል ቱሪዝም ጽፈት ቤት ኃላፊ ነኝ። እንግዲህ ዘንድሮ ጥቅምት አምስት በየአመቱ በተለመደው መልኩ የምናከብረው የአባታችን የአቡነ ገብረ መንፈስ ቅዱስ ክብረ በዓል እንደተለመደው ሁሉ አካባቢው ያው በሰላማዊ መንገድ ሁሉም አክብሮ መሄድ እንዳለበት መልእክት ለማስተላለፍ ነው። ምናልባት አንዳንድ በዙሪያው ካሉ የጸጥታና የተለያዩ ችግሮች ምክንያት ችግር አለ በሚል ሰበብ ከበዓሉ መታደም ወደኋላ እንዳትሉ፣ አካባቢው ሰላም ነው፣ ገዳማችን ሰላም ነው። በተለመደው መልኩ የአባታችንን በረከት ሁላችሁም መጥታችሁ እንድትካፈሉ ጭምር መልእክት ለማስተላለፍ ነው። ስለዚህ ሌሎች ችግሮች ምንም ነገር እንደሌለና በገዳሙ አካባቢ ሰላማዊ እንደሆነና ሁሉም የእምነቱ ተከታዮች በተለመደው መልኩ ገዳሙን መጥተው ከዋዜማው ጀምረው አክብረው በሰላማዊ መንገድ እንዲጠናቀቅ ወረዳው በሁሉም ዘርፍ ሙሉ ዝግጅት ያደረገ መሆኑንና ከገዳሙ አባቶችም በጋራ የምንሰራ መሆኑ ታውቆ ክብረ በዓሉ ላይ ሁሉ በመምጣት እንዲታደር መልእክታችን ለማስተላለፍ ነው።